እንደምታዩት ገመዳችን ጥርት ያለ ገመድ ከሆነ ሁለቱ ገመድ አሁን ነዚህ ወራጆች ናቸው። ያ ማለት የምንጠቀምባቸው አንደኛው ለዚህ አንደኛው ደግሞ ታች ክፍል ያለ ነው እና ደግሞ ዋና ላይን ደግሞ ከገና እንቀጥላለን መጨረሻ ላይ። እነዚህ ሁለቱን ግን እንደምታዩት እናገናኛቸዋለን በደንብ አድርገን በፒንሳ እንደዚህ አድርገን እናያይዛለን። አያይዘን ከጨረስን በኋላ እንደምታዩት ያኛውን ከላይ ከሳህን ነው የሚመጣውን ዋና ላይን እንደምታዩት ልጥና ትንሽ ፋቅ ፋቅ እናረጋዋለን፣ ሽቦውን ማለት ነው። የራሱን ሽቦ ስትሪንግዝ የተሻለ ስትሪንግዝ እንዲኖረን ኳሊቲ ኖሮ ስትሪንግዝ እንዳያስቸግረን የተሻለ ስትሪንግዝ እንዲኖረው ትንሽ ፋቅ ፋቅ እናረጋዋለን እንደምታዩት። ከዛም ይሄን ከጨረስን በኋላ ቅድም ወደ አስተካከል ነው ሄደን በስትክክል እንቀጥላለን ማለት ነው ቀጥ አርገን ይሄኛውም አሪፍ ኳሊቲ ይመጣልና እንደዚህ አርገን ስንቀጥል፣ ግን በኮኔክተር ደግሞ ብንጠቀም የተሻለ ነው። ባለ ሶስት ወይም ባለ አራት አርገን ሌላ ለሌላም እዛ ጋር ሰክተን ማለት ነው። አሁን ልክ እነዛም ይስተካከላሉ አጠገቡ ያለው ማለት ነው። እነሱንም በኮኔክተር መጠቀም እንችላለን፣ ግን ይሄ እንደ አማራጭ ነው ማለት ነው። ከዛም በፕላስተር አሪፍ አርገን ልብን አርገን እንለጥፈዋለን ሁሉንም ማለት ነው። ሽቦን ለብቻ አልሙኒየሙን ለብቻ ማለት ነው። ልክ እንደምታዩት አርገን ደፍንቅ ያልቀን አሪፍ አርገን፣ አሁን ቼክ የምናደረገው ያው ስትሪንግዛችንን ነው። ያው ኳሊቲ እንኳን አያሳስብም፣ ግን ስትሪንግዛችንን ጊዛችንን ቼክ እናደረገዋለን ሰክተን ማለት ነው። የኢትዮሳት የሚሰራ ነው። የኢትዮሳት ደግሞ ያው ቃና ምናምን ያስቸግራሉ፣ እንዲህ በገመድ በጣም ከተቀጣጠለ ማለት ነው። ያው እንደሚታየው ስትሪንግ ዙ ሰማንያ ሁለት ነው፣ በጣም አሪፍ ላይ ነው ማለት ከዚህ በታች ያለውን ቤት በተመጣጣኝ እንትን ስትሪንግ ዙ ይሰራልናል ማለት ነው። በጣም አሪፍ ነው ማለት ነው። የአሪፍ ኳሊቲ